ሰማይን በእጁ በጣቱ የለካ ያ ግዙፍ አምላክ፣ የፍጥረታት ጌታ፣ ጥርጥር የለኝም በማህፀን ውስጥ ሆኖ ሲያድር በማርያም ሆድ፣ ዙፋኑም ላይ ነበር ጠዋትና ማታ። ምርምር አይደለም ደንቆኝ ነው ነገሩ፣ ጌታ ለእኛ ብሎ በማህፀን ማደሩ ከፍጡሩ አቅጣጫ ከሰው ልጅ መነጽር አኳያ እያየ ነው አምላክ ተወለደ ብለን ትንናገር ዘጠኝ ወሩን ቆጥረን ዘመነ ሽግግር። ከቶ እንዳይመስለን ሆድ ውስጥ ቢያድርም በመላው ዩኒቨርስ በባህር በጥልቁም በገነት ዙፋኑ እሱ እዛም ነበር። በሰው እይታማ የሩቁን አቅርቦ አጉልቶ እንዲያሳየው ቴሌስኮፕ እያለ ባይናኩላር ብሎ ፈልስፎ በሰራው አጮልቆ ቢያየው ለዚያ ተመራማሪ እምነት ለጎደለው ክርስመስ ቀኑ ነው። እንደ ራሱ ውልደት የእትብት ቀበራ የህይወት እሽክርክሪት የጅማሬ ቀን ነው። ሰው ሰው ነውና በሰውኛ ወገቡ በጥበብ ልኬት ለነገሮች ሁሉ ማብቂያና ጅማሬ መስጠት ልማዱ ነው። ግና እንደ ዘመኑ ቃል እደግመዋለሁ እንደ ዘመኑ ቃል ጫማችን ተጫምቶ እንደ ሰው ተወልዶ ዳዴ ብሎ አድጎ ሞታችንን ሙቶ ከመንበሩ ወርዶ ወደ ዓለም ሲመጣ ምግባችንን በልቶ ውሃችንን ሲጠጣ ብዙዎች እንደ ሳቱት ሊያውቁት እንዳልቻሉት ሸውረር ባለ እይታል ከአፍንጫ ባራቀ ክዶ አምላክነቱን አጉልቶ ማሳየት ሰብአዊነቱን የክደት ክደት ነው። የታሪክ ጠባሳ ከጸጋው የራቁ ጋህነብ ክስገሳ በተራሮች አናት በአስፈሪ ሞገሱ ሲል ራመድ ራመድ ደመናን ዳቧሪያ እንደ ትቢያ ስነድ መሬት ተንቀጥቅታ ኮረብታና እለቱ በፍርሃት ስናድ የሚገለጥ አምላክ የንጉሶች ንጉሥ አቻ ያለለው ልክ እሱ ነው በማጸን በዛች ጠባቦር ሽሎኑ አምላክ ሆኖ ዘጠኝ ወር ቆይቶ እንደ ሰው ሲወለድ ቀኑን ወደ ብርሃን ብርሃኑን ጨለማ አድርጎ የሚለውጥ የኦሪዮን ክምችት በጥበቡ የሚገልጥ ፔሊዲያስንና ከዋክብቱን ሁሉ ይህን ዓለም ጭምር በቃሉ የፈጠረ አምላክ በዛሽ ጠባቦር ዘጠኝ ወር የቆየው በአምላካዊ ክብሩ ሥራውን እየሠራ በላይ በሰማዩ በቤተ መቅደሱ ሁሉ ቦታ ሆኖ በሆድ ያደረው እሱ እራሱ ነው። ይሁን እንጂ በዘመኑ እውቀት ፈንኖ ፈንኖ የፈንኖ ፋኖ መንኮራኩር ልኮ ዋያፋኝ ረጭቶ በየብስ በባህር ባየር በሮ በሮ እውቀትን አባሮ መያዝ ላልቻለ ለማያምን ትውልድ እንዴት አድርጎ ይግባው እንደ ራሱ ውልደት በበርዝ ሰርቲፊኬት ካልወጣ ከናት ሆድ ካላየ የማያምን ባለማዊ እውቀት ልቡ የደነደነ የዝግመትን ለውጥ የዳርዊንን ቀኖና እያቀነቀነ ሀቲት ቁስ አካልን እያስጀነገነ ጥበብ በጎደለው ማስተዋል ባነሰው እየተጀበነ የእውቀት አሳንስር አሸዋ ላይ ሰርቶ ጆሮውን ለደፈነ ከውልደቱ በፊት እሱ ጥንትም ነበር ብለህ ስትነግረው ቡራ ከረዩ ስል ደንፍቶ ሲያበቃ ከልምድ አዋላጅ እጅ ወይ ትብቱን አምጣ ይህ ደግሞ ካልቻልከ ከሆስፒታል መዝገብ ሰርቲፊኬቱን አውጣ እንጂ። ከውልደቱ በፊት ጥንትም ነበር ብሎ ማውራት ከንቱ ነው ሊያግባባን የሚችል ቁሳዊ መያዣ ሪትን ማስረጃ ነው ብሎ ይከራከራል። ሕያው ቃሉን ጠቅሰ ልታስረዳው ስትል ተረት ተረት ይላል። ችግሩ መወለድ ከአባት መጸነስ ከእናት ለሳይንስ አምላኪው በዓለም መንኮራኩር ለሚንኮራኮረው አንሶላ መጋፈፍ ብቻ ይመስለዋል የጽንስ ጅማሬው ሆኖም ግን የጌታችን ጽንስ ነገር አሰራሩ በሕያው መንፈስ ቅዱስ ከላይ ከመንበሩ ከድንግሏ ወጣት ማርያም ከምትባል የዩሶፍ እጮኛ ነው ስትለው ጭራሽ ግራ ይጋባል። ያብሾ ጭማቂ እውቀት ያሰከረው እንዴት እንዴት ብሎ ምድረ ፕሮፌሰሩ ላፕቶፑን ከፍቶ የጽንስ ሳይንስን ይደሰኩረሃል። ግና ጥበብና እውቀት ማስተዋልን ጨምሮ ጌታ ካልገለጠ ችግር ነው ዘንድሮ። የሰው ፍላጎቱ በውስን ዕውቀቱ ልክ እንደ ፊልሙ የምናቡ ተረት ደመናውን ቀዶ ሰማዩን ሰንጥቆ ታጅቦ በመላእክት መሆኑ ይቀርና በከብቶቹ በረት በሄሮድስ ግቢ ውስጥ የድንኳኑን ካስማ ቀድሞ አስመትቶ አታሞ አታምትቶ እምብልት አስበልትቶ በገና አስደርድሮ ማስንቆ አስዘምሮ እንዲመጣ ነበር የሰው ሞኝነቱ ዘውዱን እንደ ጫነ በንጉስነቱ። ይሁን እንጂ የሚያምኑት ያውቁታል ከወዴት አይነት ዙፋን ከእንዴት አይነት መቅደስ በረት እንደመጣ ያዳም ዘርግማንን ኃጢአት ሊያነጣ ብርሃን ሳይባል ጨለማ ሳይባል ከቁስ አካል በፊት ከትምኔትም በፊት እንደ ፈረንጆቹ ኮ ኢኳል ሆኖ ኮ ኢተርናል ሆኖ ኮ ኤግዚስተንስ ሆኖ እንደኛም አባባል አብ ወልዶ መንፈስ ቅዱስ እሱ ነው ኢየሱስ። በማህፀን ያደረ ከሰው ፐርስፔክቲቭ ከሰው የተፈጠረ፣ ከአምላክ ፐርስፔክቲቭ ቃል ኪዳኑ ደርሶ ቃሉን ያበሰረ የብስራቱን ደወል ደውለው ደውለው በትንቢት ተንብየው ማየት ያቃታቸው ሉቃስ ሁለት ላይ በግልጽ እንዳኖረው አብዛኛው የሰው ልጅ ጭራሽ ባይረዳው ነቢያት ቅዱሳን ከመላእክት ጋር ጥየቃ መጥተዋል። ስሉት የነበረው ትንቢታቸው ሰምሮ ፍሬውን ሲያፈራ እናም አብርሃም ይስሐቅን መሥዋዕት ሊያደርገው ስም ጠርቶት ያቆመው፣ ያዕቆብን ታግሎ ስሙን የቀየረው፣ ለውሃ ቀጂዋም ማወቁን የገለጸው ለፈሪሳውያኑ ከአብርሃም ቀዳሚ መሆኑን ያወጀው ለሰምሶን ቤተሰብ ተገልጦ የታየው በእሳቱ ምድጃ ከደነጾር ያየው ወዘተ ወዘተ ወዘተ ለእኔ እንደሚገባኝ ከክሪስመስ በፊት ከውልደቱ በፊት ራሱ ኢየሱስ ነው። በሬ ወይፈኑ ጠቦት ምኩት ታርዶ በፓርቲ ጭፈራ መሆኑ ቀረና ተወልዶ ቢያዩት በፖቨርቲ ተራ ክብሩን ሊያሳንሱ መንግሥቱን ሊቆርሱ ደፋ ቀና ቢሉም፣ እኛ ግን አብ ልጁን ስልክ ክብር ይግባው እያልን ወልድ በመምጣቱ በደስታ አመስግነን፣ በመንፈስ መጸለል ይበልጥ ተደስተን፣ አዋጅ አዋጅ ብለን አዋጅ አስነግረን፣ ከክርስመስ በፊት በፊት በፊት ቀድሞ ቀድሞ አስቀድሞ ካስቀድሞም ቀድሞ የነበረ አምላክ አለን እንላለን፣ አለን እንላለን።